አንድ ማወቅ ያለባችሁ ነገር ቢኖር የትኛውም ለውጥ ወይም እድገት የሚመጣው ቀስ በቀስ ነው እንጂ በአንድ ቀን ወይም በአንድ ሳምንት አይደለም። ስለዚህ ሁሉንም ለውጦች በፍጥነት አትጠብቁ። ግን በየቀኑ ቢያንስ በአንድ ፐርሰንት ራሳችሁን ለማሻሻል ሞክሩ። በዜሮ ነጥብ አንድ ፐርሰንት ቢሆን በትናንትናው ማንነታችሁ እራሳችሁን ለማሳደግ ሞክሩ። በትንሹ መጽሐፍ ለማንበብ በትንሹ ስፖርት ለመስራት ሞክሩ። በትንሹ ጸሎት ለማድረግ ጸሎታችሁን ለማሳደግ ሞክሩ። በትንሹ መጽሐፍ ቅዱስ ለማንበብ ሞክሩ። በአጠቃላይ በትንሹ ራሳችሁን ለማሳደግ ሞክር። ይች ትንሽ የምትባለው ነገር ከተወሰነ ጊዜ በኋላ እናንተን ጠንካራና ኃይለኛ ታደርጋችኋለች። አስተውሩ የውሃ ጠብታ ታንከር እንደሚሞለው ዛሬ የምታደርጉት ጠብታ የነገ ሕይወታችሁ እንደሚሞላ አትርሱ። ፍላጎቱ ካላችሁ ስለ ራስ መግዛት ያስጋጫው ኮርስ አለን። በዚህ አዶንያስ ዘማርያም በሚለው የቴሌግራም አካውንት ኮርስ ብላችሁ ዳውንሎድ ኮርስ ነው የምታገኙት ያለው። እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ እንዲሁም ደግሞ ይሄን ቪዲዮ ላይክ በማድረግ ቻናሉን ሰፖርት